ሐምሌ ሦስት ቅዱስ ሥላሴ። ለታላቁ ለቅዱስ ሥላሴ በዓል ዓመታዊ በዓል እንኳን አደረሳችሁ። እግዚአብሔር አምላክ ክብሩን ለመውረስ ስሙን ለመቀደስ ከፈጠራቸው ፍጥረታት ሰውና መላእክት ናቸው፣ ሰውና መላእክት እግዚአብሔር አምላክ ክብሩን እንዲወርሱ ስሙን እንዲቀድሱ የፈጠራቸው ሕያዋን የሆኑ ፍጥረታት ሰውና መላእክት ናቸው። እግዚአብሔር አምላክ መላእክትን ፈጥሮ መቶ ነገዱን ፈጥሮ ከመቶ ነገድ አንዱ ነገድ ምን አለ ወደቀ ማለት ነው። በዛም ምትክ እግዚአብሔር አምላክ የሰውን ልጅ ፈጠረው። የሰውም ልጅ የተፈጠረው ያ የወደቁትን ተክቶ ስሙን እንዲቀድስ ክብሩን እንዲወርስ ነበር የተፈጠረው። ነገር ግን የሰውም ልጅ በኃጢአት ወደቀ። ስለዚህ እግዚአብሔር አምላክ የሰውም ልጅ ደግሞ በአዳም የተነሳ ንሳ ገባ ተጸጸተ ድጋሚም ወደ ገነትን የመግባት እድልን አገኘ ማለት ነው። ቅድስት ሥላሴ ሰውን ሲፈጥሩት በአሪያቸው በአምሳላቸው አድርገው ነው የፈጠሩት። ዘፍጥረት ምዕራፍ 1 26 ላይ ስናይ ሰውም በመልካችን እንደ አሪያችን አድርገን እንፍጠር አሉ ይላል። በመልካችን እንደ አርአያችን ማለት ሰው ልጅ እግዚአብሔር አምላክ ሲፈጥረው የሚያስተውን ልቦና ሰጥቶት የሚያመዛዝን ልቦና ሰጥቶን የፈጠረው ክፉን ከበጎ እንዲያመዛዝን፣ የሚጠቅመውን ከሚጎዳው እንዲለይ አድርጎ ነው ሰው ልጅ የተፈጠረው ማለት ነው። ስለዚህ የሰው ልጅ በነጻ ፈቃዱን የተፈጠረው የሚኖረውን በነጻ ፈቃዱን ለዛም ነው እኛ ሰው ማንን ይመስላል ሲባል እግዚአብሔርን። እግዚአብሔር ምንድነው ስንል ፍጹም አይደል እንዴ? ማቴዎስ ወንጌል ምዕራፍ አምስት ቁጥር 48 ላይ እንደዚህ ይላል፤ እንግዲህ የሰማይ ያሉ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ፣ በሰማይ ያሉ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ የሚል ትዕዛዝ ሰጥቶናል። የሰው ልጅ ፍጹም መሆን ባይችል ኖሮ ፍጹማን ሁኑ የሚል ትዕዛዝ አይሰጥም ነበር። ምክንያቱም እግዚአብሔር ላያስችል አይሰጥም። የሚሰጠው ትዕዛዝ የሰው ልጅ እንዲፈጽመው ነው፣ በሕይወቱ እንዲተገብረው ነው። ሰው ልጅ አጢአት ቢሰራ ከአጢአቱ ታርሞ የሚመላለስበት ንስሓ ተሰጥቶታል። አበው ሲተርቱ በተረስ ሲያስቀምጡ አንድ አባባል አላቸው። የበግ ብልጠቷ እረኛዋን መስማቷ ይላሉ። የበግ ብልጠቷ እረኛዋን መስማቷ። ከእንስሳት መካከል ቤት ውስጥ ካሉ እንስሳት መካከል በአስተሳሰብ ከፍተኛ የሆኑ እንስሳት ውስጥ ሲጠና በግ ነች። ለብዙ ሰው ግን በግ ምጡቅ አእምሮ ያላት እንስሳ እንደሆነች አያውቅም። ግን በግ ምጡቅ ከሚባሉ እንስሳት መካከል ነች ለዛም ይመስላል አባቶች ሲተርቱ የበግ ብልጠቷ እረኛዋን መስማቷ የሚለው ማለት ነው። እረኛው ማን ነው? የሕዝቡ እረኛ የሆነው ማን ነው? የታችን መድኃኔዓለም ነው አይደል? ስለዚህ ያስተማረውን ትምህርት እኛ በምድር ላይ በህይወታችን ልንኖርበት ይገባል። ጌታችን የተራራው ላይ ስብከቱ በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ምን ይላል? እርቅን የሚያደርጉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ ይላል። ሰው እርቅ የሚያደርግ ከሆነ ምንድነው ብፁ የእግዚአብሔር ልጅ ይባላል ማለት ነው። ስለዚህ ለእርቅ የማይፈጥን ሰው ምንድን ነው ማለት ነው የእግዚአብሔር ልጅነቱን እስከ ማጣት ያደርሰዋል ማለት ነው። ይህን የሚለው ማን ነው? እግዚአብሔር ቃል ነው የሚለው። ውስጣችን ከቂም በቀል፣ ከጥላቻ ሁልጊዜም የራቀ መሆን ይገባዋል። በአንድ ወቅት ሰዎች እርቅ በሚያደርጉበት ቦታ ላይ የሆነ ነገር ያው ብዙ ጊዜ ተረት ይደረጋል፣ ግን ተረት ውስጥ እውነታ አለ። አንድ ሴት ዘወትር ትጸልይ ነበር፣ ልጅ ስጠኝ እያለች ማለት ነው። ወደ ፈጣሪ አምላኳ ልጅ ስጠኝ እያለች ትጸልይ ነበር። እኛ ብዙ ጊዜ ወደ ፈጣሪ አምላካችን ጸሎት ስናደርግ ተስፋን እንቆርጣለን። እግዚአብሔር አምላክ የዘገየ ቢመስልም ይላል፣ ነገር ግን የሚቀድመው የለም የዘገየ ቢመስልም ነው እግዚአብሔር አምላክ አይዘገይም። ብዙ ጊዜ ጸሎት ስንጸልይ እግዚአብሔር አምላክ ዘገየ እንላል እግዚአብሔር ግን አይዘገይም። የዘገየ ቢመስልም ግን የሚቀድመው የለም። ያ ማለት ቀድሞ ነው የሚደርሰው። እኛ በእግዚአብሔር ሁልጊዜም ተስፋ መቁረጥ የለብን። መዝሙረኛው ላይ አቤቱ ተስፋ የማን ነው እግዚአብሔር አይደለምን ብሏል። ያም ያለበት ምክንያት ምንድነው? ሁሉን ነገር በምድር ላይ አስቦታል ነገር ግን ተስፋው በእግዚአብሔር ካልሆነ ሁሉ ነገር ከንቱ እንደሆነ ስላየው ነው። አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ብሎ ያስቀመጠበት ምክንያትም ያ ነው እና ወደ ታሪኩ ስንመለስ ያቺ ሴት ዘውትር ወደ ፈጣሪ አምላክ ትጸልይ ነበር። ልጅ ስጠኝ እያለች ትጸልያለች፣ ትጸልያለች። በመጨረሻው ሰዓት ስትጸልይ እግዚአብሔር አምላክ ልጅን ሰጥቷት ነበር በማዕፀ ነው እሷ በቃ በዛ ሰዓት ግን ተስፋ ቆርጣ ነበር። በቃ እግዚአብሔር አምላክ ልጅ አልሰጠኝም አለችና ወደ ሰይጣን ልጸልይ ብላ ሄደች ማለት ነው። ከእግዚአብሔር ቤት ወጥታ ሌላ ቦታ መጸለይ ጀመረች። ልጅን ስጠኝ ብላ ሌላ ቦታ ስትጸልይ ከዛ በኋላ ማርገዟን አወቀች ማለት ነው። ያ ልጅ ዘጠኝ ወር ደርሶ ሲወለድ ምን አለች? ይህን ልጅ ወደ ሰይጣን ጸልዬ ነበር ያረገዝኩት እና የወለድኩት። ስለዚህ የተሳልኩት ስለት ነበር። ያም ጋቢ ነው። ሰይጣንን የት አግኝቼ ልስጥ ብላ መጠየቅ ጀመረች። ትልልቅ ሰዎችን ስጠይቅ ሰይጣን የሚገኘው አሏት፣ እርቅ ያለበት ቦታ ትሄጂና አልታረቅም ብሎ የሚሄድ ሰው ካለ በቃ ሰይጣን እሱ ላይ ታገኘዋለች አሏት። ስለዚህ በቃ እዛ ሰተሽ ነው ያሏት። ከዛ ያን ሐሳብ ሰምታ በየቦታው ይሄ በዛፎች አካባቢ እርቅን ወደሚያረጉ ሰዎች ጋር መሄድ ጀመረች። ወደ አንድ አቅጣጫ ስትሄድ እርቅ የሚያረጉ ሰዎች ታይ በሁለቱም ወገን ያሉ ታርቀው ተስማምተው ሲሄዱ አየች። ስለዚህ እዚህ ጋማ ሰይጣን የለም ብላ አሁንም ስትሄድ አንድ ቦታ ደግሞ እርቅ የሚያረጉ ሰዎች አይ አገኘች። አንዱ ይቅር በለኝ እታረቃለሁ ሲል ሌላኛው እኔ አልታረቅም ብሎ ይሄዳል ማለት ነው። ለእርቁ ፈቃደኛ ሳይሆን ሴድ ታገኛለች። እሷም ትከተለው ትከተለው ትሄድን ያንን ጋቢ አምጥታ ትከሻው ላይ ተጥሏለች። ያም ሰው ደንግጦ ምንድን ነው ለምንድን ነው ጋቢ የጣልሽብኝ? ሲላት አይ ብላ ታሪኩን ታስረዳዋለች። እንዴ ሴጣን ያለው እኔ ላይ ነው ማለት ነው አለና ያ ሰው ተመልሶ ታረቀ ይባላል ማለት ነው። መጀመሪያ ወደ ወደ ተጣላቸው ሰው ሄዶ ታረቀ ይባላል እና ምንድን ነው እዚህ ጋር ሁልጊዜም ቢሆን እኛ ለመታረቅ ወይ ከቂም በቀል ነጻ የሆነ ነገር ከሌለን ያው ሰይጣን ከኛ ጋር የእኛን ሰውነት ይመችዋል ማለት ነው። ለምን ለእግዚአብሔር የማይስማማ ሰውነት ስላለን ማለት ነው። የዋህነት ስለሌለን ገርነት የማይኖረን ከሆነ ለዲያብሎስ የተመቸ ሰውነት ይኖረናል። ስለዚህ ዲያብሎስ እዛ ላይ ይበረታበታል ማለት ነው። ያው እንደ ፈረሱ ቆጥሮ ይንቀሳቀስበታል ማለት ነው። ስለዚህ እኛ ሁላችን ከቂም በቀል የነጻ ሕይወት ሊኖረን ይገባል ማለት ነው። ለዛም ነው እግዚአብሔር አምላክ ምንድን ነው ያለን በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እርቅን የሚያደርጉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና እርቅን ስናደርግ ምንድን ነው የምንሆን የእግዚአብሔር ልጆች ነን እርቅን ካላረግንስ የሱ ልጆች አይደለንም ማለት ጸሎት ስንጀምር ምንድን ነው የምንለው አቡነ ዘበሰማያት ነው የምንለው አይደል እንዴ አባታችን ሆይ ነው የምንለው ስለዚህ የእሱ ልጆች ካልሆንና እንዴት ነው አባታችን ብለን የምንጠራው? እኛ እኮ አቡነ ዘበሰማያት ብለን ለመጀመር ሁል ጊዜ ምን ምን ይጠበቅብናል? ይቅርታ መጠየቅ ይጠበቅብናል። ለዛም ነው ስትጣሉ ይላ ወይም ደግሞ ጸብ ስት በመካከላችሁ ሲሆን ምን አታርጉ ያቺ ጀንበር አትጥለቅባችሁ እርቅ ሳታደርጉ ያቺ ቀን አትለፍባችሁ ነው። እስኪ ስንቶቻችን ቂም እና በቀለን ይዘን ቀናት አልፎ ሳምንታት ሳምንታት አልፎ ወራት ወራት አልፎ ዓመታት የሚቀጥሉት። ብዙ ሰው ቂም ይዞ መኖር ቀላል ይመስለዋል፣ ነገር ግን ቀላል አይደለም፣ የእግዚአብሔር ልጅነት እስከማሳጣት። እኛውም በጥምቀት የእግዚአብሔር ልጅነት እናገኛለን አይደል? እንደዛው ደግሞ እኛ ቂም ይዘን ከሰው ጋር እርቅ ማናደርግ ከሆነ ልጅነትን እስከማጣት ድረስ ያደርሰናል። ስለዚህ ሁልጊዜም ጥንቃቄ ልናደርግ ይገባናል ማለት ነው። ለዛም ነው የሚምሩ ብፁዓን ናቸው ይማራሉና የሚለው ማለት ነው። አቡነ ዘበስማያ ስንል አሁንም አቤቱ እኛ የበደሉንን ይቅር እንደምንል አቤቱ ይቅር በለን እንላለን እኛ የበደሉን ይቅር እንደምንል። እኛ ለሰዎች ይቅርና ይቅርታ እናደርጋለን ከልባችን ይቅርታ እናደርጋለን። ይቅርታ እንድናገኝ እኛ ምን የሚጠበቅብናል? የዛን ያህል በፍጹም ልቦና ይቅር ማለት ይገባናል። እኛ በፍጹም ልቦናችን ይቅር ስንል ነው እግዚአብሔር አምላክ የኛን ኃጢአት የበደልነውን ያስቀየምነውን ይቅር የሚለን ማለት ነው። እኛ የመንግስተ ሰማያት ልጆች ልንሆን የምንችለው የበደሉንን ከልባችን ይቅር ስንል ነው ማለት ነው። ሌላውም ማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ ምን ይላል? መስዋዕትን ከማቅረብ በፊት መባህን ከማቅረብ በፊት መጀመሪያ ሂድና ከወንድም ታረቅ ይላል። ወደ ቤተ ክርስቲያን መባ ሰው ይዞ ይገባል አይደል? በኦሪት ቁርባን ይባላል። ያንን መስዋዕት ከማቅረቡ በፊት አንድ ሰው ምን ማድረግ አለበት? መታረቅ አለበት። ምክንያቱም እግዚአብሔር አምላክ መጀመሪያ የሚያየው ምንን ነው? ልብን የሚያየው። አቤልና ቃኤል መስዋዕት በሚያቀርቡ ሰዓት እግዚአብሔር አምላክ መጀመሪያ ይላል ወደ አቤል ልቡ አየ፣ ወደ ልቡ አየ፣ ከዛም ወደ መስዋዕቱ ተመለከተ ይላል። ስለዚህ እግዚአብሔር አምላክ እንደኛ እንደ ሰዎች ገጽታን አይደለም ያ፣ ልብንም ያ ልብና ኩላሊትንም የምናስበውን ሐሳብ እግዚአብሔር አምላክ ያያል ማለት ነው። ስለዚህ ውስጣችን ቂምና ጥላቻን ይዘን የምናቀርበውን መስዋዕት ምን አይለውም? አይቀበለውም ስለዚህ መጀመሪያ ከተጣላን ወንድመቶቻችን ጋር ታርቀን ግን ስንመጣ የምናቀርበው ምስጋና የምናቀርበው መስዋዕት ይቀበላሉ ማለት ነው። ያለዛ ምንድነው? ከንቱ ድካም ነው የሚሆንብን ማለት ነው። በየቀኑ መጮ ነው የሚሆንብን እንጂ ጸሎታችን ወደ ሰማይ አያደርግም። ስለዚህ ለዛም ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ በመጀመሪያ መስዋዕትን ምን በል ይላል መስዋዕትን አስቀምጥና መጀመሪያ እርቅ አድርግ ብሎ ያስቀመጠው ለዛም ነው ማለት ነው። ሌላው የዋህነት እና ገርነትን የመንፈስ ፍሬዎች ነው። የዋህነት ገርነት፣ ወላዲተ አምላክም በመልካሄዶም ላይ ምን ይላታል? ሃዲገ በቀል ወቂም ይላታል። ሃዲገ በቀል ወቂም ጥላቻና ማሀሪት የሆነች ማለት ነው። ወላዲት አምላክ ልጇን ለሰደቡት የሷን ክብር ላንቋሸሹት በንስሐ ሲመለሱ ምን ትላለች? ይቅርታ የምታረግ ነች፣ ርኅርኅት እናት ነች። ለዛም ሃዲገ በቀል ወቂም ቂምና ጠላቻን የምትተው የምትረሳ የበደሏትን ምን የምታርግ የምትረሳ፣ ወላዲታ አምላክ እኛ አሪያ የምናረገው ቅዱሳኑ ነው አይደል? ስለዚህ ከቅዱሳኑ በላይ ደግሞ ቅድስተ ቅዱሳን ናት ወላዲታ አምላክ ነች አይደል? ስለዚህ እኛም እሷን አራያ አድርገን ሀዲገ በቀል ወቂም የተበደልነውን ነገር ምን ማለት አለብን? ይቅርታ ማድረግ አለብን ማለት ነው። ስለዚህ ያ ነው። ዳዊትም ሳኦልን እያሳደደው ባለ ሰዓት በእጁ ገብቶ ነበር አይደል። ሳኦል ሳኦል ተኝቶ በዳዊት እጅ ገብቶ ነበር ነገር ግን ሳይገለው ትቶት ሄዷል። ይሄ ምንን ያሳያል? ማህሪነትን ያሳያል። ሌላው ደግሞ ያዕቆብ ልጅ ዮሴፍ አስራ ሁለት ወንድሞቹ ከወንድሞቹ ጋር እነዚያ ወንድሞቹ በእጁ ገብተው ነበር፣ ሸጠውት ነበር፣ ሊገሉትም ነበር። ነገር ግን ምን ሆነ? በእጁ ገብተው ለሳሉ ግን ምንድን ያላቸው? እኔን እኮ ወደዚህ ወደ ግብፅ ያመጣኝ የእናንተ መሸጥ ሳይሆን እግዚአብሔር አምላክ ለራሱ ፈቃድ ምን ብሎኝ ነው ልኮኝ ነው እንዳይሰማቸው ማለት ነው እነሱ ጸጸቱም እንዲለቃቸው ምና እግዚአብሔር አምላክ ወደዚህ ልኮኝ ነው፣ ስለዚህ ምንም አላረጋችሁኝም ብሎ ጥፋታቸው ምን ብሎላቸዋል፣ አቅልሎላቸዋል? እኛ የሰዎች የገፉንን የበደሉልን ጥፋታቸውን በደላቸውን ካላቀልንላቸው? የኛ ኃጢአት በእግዚአብሔር ፊት ምን አይልም፣ አይቀልም ማለት ነው። ለዛም ነው ያዕቆብ ልጅ ዮሴፍ የዋህ የሚባለው ማለት ነው። የዋህ እንደ ዮሴፍ የሚባለው ለዛ ነው። በየዋነቱ ነው ማለት ነው። ዛሬ ቅድስት ስላሴ ትልቅ በዓላቸው ምንድነው? በአብርሃም ቤት በአብርሃም ድንኳን ውስጥ የተገኙበት ዕለት ነው። በአብርሃም ድንኳን እንዴት ተገኙ ብንል ታሪኩን ከመጀመሪያው አንስቶ በመጽሐፍ ቅዱስ ላይ ተጽፎ አናገኘውም። ነገር ግን በአዋልድ መጽሐፍ ላይ ተጽፎ እናገኘዋለን። አብርሃም እጅግ ደግ ከመሆኑ የተነሳ በቤቱ ሰው ሳይኖር ምግብን አይበላም ነበር። ይህን የተመለከተ ዲያብሎስ ምን አደረገ? አንዱን ጭፍራ ላከውና ሂደህ በአብርሃም ቤት መንገድ ላይ ቆመህ ራስን በድንጋይ ምታና ደምን አፍሰህ አብርሃም እንደዚህ ያደረገኝ እያልክ ወደሱ የሚመጡ እንግዶች ወደ ቤቱ እንዳይገቡ አድርግ ብሎ አዘዘው ማለት ነው። ያም የዲያብሎስ ጭፍራ ራሱን በድንጋይ ፈንክቶ ደሙን አፍስሶ መንገድ ላይ ተኝቶ፣ ሰው ምን ሆነ ነው እንደዚህ ሆንኩ ሲለው አብርሃም ያደጋው አብርሃም ተለውጦ ክፉ ሰው ሆኖ እንደዚህ ፈነከተኝ ብሎ በሰው አምሳል ተገለጸላቸው። ሰዎቹም አብርሃም እንደዚህ እንዳያደርገን እያሉ መንገድ ቀይረው መመለስ ጀመሩ ማለት ነው። አብርሃም በቤቱ አንድ እንኳን የሚመጣ ሰው አጣ። ለሶስት ተከታታይ ቀናት ቤቱ አንድም ሰው የሚመጣ አጣ። አብርሃምም በቤቱ የሚመገብ ሰው ከማጣት የተነሳ ሶስት ቀን ሳይበላ በቤቱ ተቀመጠ ማለት ነው። አጋሳንም ቅዱስ ስላሴም የአብርሃምን የልቡን ቆራጥነት በመመልከት ምን አደረጉ? ሰይጣን ዲያብሎስን ወደ ሲኦል ወርውረው በአምሳያ መጡ ማለት ነው። አብርሃምም ነዛን ሶስት ሰዎች ሲመለከት እግዚአብሔር አምላክ በቤቱ እንደመጣ ተረዳ። ስለዚህ በአርከኝ ብሎ ወደ ፈጣሪ አምላኩ ተጠጋ ማለት ነው። ሶስት ሰው አይቶ ባርከኝ ያለበት የአብርሃም ሚስጥር፣ አብርሃም የተረዳው ሚስጥር ምንድን ነው? የአንድነት የሶስትነት ሚስጥሩን ስለሚያውቅ ነው። ሶስት ሰው መጥቶ ባርከኝ ብሎ በፊት ለፊታቸው የሰገደው ማለት ነው። ነገር ግን በአዲስ ኪዳን በዚህ ዘመን እያለ ግን ሚስጥረ ስላሴንም የማያውቁ አሉ። የአንድነት ሶስትነት ሚስጥሩ ግን ያልገባቸው፣ አብርሃም ግን በዛ ዘመን ላይ እያለ የአንድነት የሶስትነት ሚስጥሩን ተረቱ ነበር። አንዳቸውን ሲያጥባቸው ሶስቱም ታጥቦ አገኟቸው። አንዳቸውን ይዞ ሲገባ ሶስቱም በቤቱ ገብተው ተገኙ። በቤቱ ገቡ፣ ፍሪዳም አረደላቸው፣ ዳቦም ተጋገረ። ያንን በሉ፣ ጠጡ። ነገር ግን ከመውጣታቸው በፊት አብርሃም ዞር ሲል የታረደው ፍሪዳ ተመልሶ ሙሉ ሰውነቱ እንዳለው ሕያው ሆኖ አገኘው ማለት ነው። አብርሃምም ደነገጠ፣ ያንን ታምር በማየቱ ማለት ነው። አብርሃም በቅድስት ሥላሴ ድንኳኑ ተባረከለት ማለት ቤቱ ተባረከለት። ያም በተስፋ ሲጠብቀው የነበረውን የእግዚአብሔር ተስፋ የሆነውን ለአብርሃም ይስሐቅን። እንደምትጸንስ ሚስቱ ነገረው ማለት ነው፣ ተነገረው። እዚህ ጋር ከአብርሃም የምንማረው ነገር ምንድን ነው? ሁልጊዜም ቢሆን እኛ የእግዚአብሔርን ተስፋ መጠበቅ እንዳለብን። ለእግዚአብሔር ከእግዚአብሔር ከእግዚአብሔር ለአብርሃም የተሰጠው ማን ነበር? በተስፋ ሲጠበቅ የነበረው ማን ነበር? ይስሐቅ እንጂ እስማኤል አልነበረ። እስማኤል የመጣው በአብራምና በሳራ ድክመት ነው። ምክንያቱም የእግዚአብሔርን ተስፋ ከመጠበቅ አልፈው እርጅና ሲመጣ ተስፋ በመቁረጥ ነው። እንጂ የእግዚአብሔርን ተስፋ እስከመጨረሻው ቢጠብቁ ኖሮ እዚህ ያን የእግዚአብሔርን የተባረከውን ይስሐቅን ያገኙት ነበር እንጂ እስማኤል አልነበረም፣ ማለት ነው። ስለዚህ ሁልጊዜም ጊዜም ቢሆን እግዚአብሔርን እስከመጨረሻው ተስፋ ልናደርግ ይገባል። እግዚአብሔር አምላክ ዛሬ ጸሎታችን ባይመልስ ነገ ይመልሳል፣ ነገ ባይመልስ የዛሬ ዓመት ይመልሳል፣ የዛሬ ዓመት ባይመልስ የዛሬ 10 ዓመት ይመልሳል። እኛ ግን ሁልጊዜም ጊዜም ቢሆን በእግዚአብሔር ተስፋ ልንቆርጥ እንደማይገባ ነው ከቅዱሳኑ ታሪክ ልንማር የሚገባው ማለት ነው። የአብርሃምን ድንኳን፣ የአብርሃምን ቤት የጎበኙ ቅድስት ሥላሴ የሁላችንን ቤት ይጎብኙልን። አብርሃም ድንኳን የተጎበኘለት በምንድን ነው? በደግነቱ ነው፣ በየዋህነቱ ነው። እኛም እንደነሱ ደግነት፣ የዋህነት ገርነትን ገንዘብ ልናደርግ ይገባናል ማለት ነው። በገላትያ ምዕራፍ አምስት ቁጥር 24 ላይ ያለውን የመንፈስ ፍሬዎች ስናፈራ መንፈስ ፍሬ የሚባሉት በጎነት፣ የዋህነት፣ ፍቅር፣ ተስፋ፣ እምነት የመሳሰሉት ማለት ነው የመንፈስ ፍሬዎች ነፍሳችንም የነፍሳችን ስንቅ የሆኑ ፍሬዎች ማለት ነው። እነሱን ስናፈራ የእነሱን ፍሬ ስናፈራ ምን እናገኛለን? በረከትን እናገኛለን። እግዚአብሔር አምላክ ምን ይለናል? ይጎበኘናል ማለት ነው። እኛም እንደ ቅዱሳኑ እግዚአብሔር አምላክ እንዲጎበኘን እኛም 60፣ 30፣ መቶ የአማረ ፍሬ እንድናፈራ እግዚአብሔር አምላክ ሎላችን ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን።